ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችኋ? ተመልሼ መጥቻለሁ። ሲመጣ ደግሞ ማንን ይዤ መጣው? ሩታንና ቡዜ የአብርሽን ይሂት ይዤ መጣው ማለት ነው። እንደውም አቤልም ነበረ። እንደውም አቦሽ ነው ማን ነው የሚባል የሩታ ዘመት ነበረው ማለት ነው ቢኖሩም ደስ የሚል ነገር ይዞ አልመጡም ማለት ነው፣ ያሳዝናል ማለት ነው። ቡዜ እንደውም ያስጠርቃለው ብላ ከሩታ ጋር መገናኘት ፈልጋ ወደ ሩታ ጋር አምርታ ነበር ማለት ነው። ሩታ ግን ለመመለስም አልቻለችም፣ አልተመለሰችም፣ ልትመለስም እቅድ የላትም ማለት ነው። ሩታን ግን በመሃል ብዙ ሰዎች ገብቶ አሻክሯታል ማለት ነው። ብቻ የራሳን ውሳኔ አይደለም አይደለም የራሳ ውሳኔ አይደለም። አንደኛው ላይ እንግዲህ ጥሩ ሰው መስሎ አቤል ምትሉት የሚበጠብጠው እሱ ነው ማለት ነው። እንዳሁን ሩታ ከቤት ሳትወጣ፣ እንዳሁን ብትታገል ደጅም አትወጣም ነበር ሊት ወጣ። ግን ሰበበ ሆንካት ሻንጣዋን ጠቅልላ ያሸኘሃት አቤል አንቴው ነክ። ሰበበ አንቴ ነው። አሁንም ደግሞ ነገሩ እንዳይስተካከል የምታረገው አንቴ ነክ። ዛሬም ሄደ እዛ ጋር ማበጥበጥ አነበረብህም። ትላንት ላለፈው ነገር ዛሬ ማውራት ነበረበት አነበረበትም። አንዳንድ ሰዎች እስቲ አስታርቅ እናስታርቃለን ብሎ ገብቶ፣ እንደውም ማስታረቅ የማይችሉ ሰዎች ለምንድን ነው በሰው መሀል የሚገቡት? ማለት ነው ለማጣላትም ለማስታረቅም ራሳቸው ለምን አያጋሉም? እኔ ምለው እንደኔ ራቅ ራቅ ራቃይቶ ዝም ማለት ነው። እውነት ቡዜ ግን ጥሩ ትዕግስት አላት። ሰውን መክራ ዘክራ የምትመልስ ጀግና ይሄት ነበረችው ላብርሽ ማለት ነው። እንደ ወንድ ጀግናናት። ከዚህም በፊት ያደረገችው ርብርብ እናቃለን። ያደረገችው ነገር እናቃለን። ያወራችው ነገር ሴፎ ነው አልበ ማለት ነው። ስለዚህ ዛሬም ይሄ እድል ይገኛል ብላ ሄዳ ነበር። ቀድማም ተናግራለች ሩታ ቡዜ ያብርሽ ይሄት ቀጥረኛለች ግን ከጋሸም ጋር አውርቻለሁ በስልክም በአካልም። ግን የተለየ ነገር ያለ አይመስለኝም። ግን ትምጣ ብላ ነበር ማለት ነው። መታ ግን እየተናገረችው አንድ እድል ስጪው ላብርሽ አላጠፋም፣ አይደለም ጥፋት አጥፍቷል፣ ግን እድል ስጪው ታረቁ ብላ ነበር ግን ለመታረቅ ሩታ ሳይሆን እምቢ ያለችው በውስጥ ያሉ ሰዎች ናቸው። ሩታን የቋጠራት ማለት ነው። አዎ በቃ ይሄ ነው። ስለዚህ አቤልም እዛ ጋር መጥቶ በልጁ ልጁ ቤተሰብ ነን ብሎ ቀርቧል አይደል? ከሩታ ነው ያለው አይደል? በእግሩ ወጥቆ ያን ቀን አብሬሽን ይዤ ለመጣሁት ይቅርታ ብሎ ማለት ሲገባ ትላንት ያለፈው ነገር እዛ ጋር ጭቅጭቅ መፍጠር አልነበረበትም። ይሄ ሰው ሳይሆን የሚያስታርክ ሰው ሳይሆን የሚያጣላ ሰው ነው ማለት ነው፣ ይሄንን ነገር የሚፈጥረው ይሄ አግባብ አይደለም። አንድ ሰው የአንድ ሰው ቤት ሲሄድ ሰይጣንን አብርዶ ጥሩ ነገር ያሰበ መሄድ ነው ያለበት እንጂ ትላንት የትላንቱን ነገር ዛሬ ሊያወራ ከሄደ መቼ ጥል መቼም ወደ ኋላ አይሄድ፣ ወደ ፊት እንጂ ወደ ፊት መጥቶ ያለፈው እንደገና መጣላት ነው ማለት ነው። ስለዚህ መንሻው አሁን ይውጣ ይውጣ ብላ ሮታ እሱን አውጥታለች ማለት ነው። መረጋጋት ስላልቻለ ብቻ ነው። ተረጋግቶ ቢሆን ለብርሽ ፋንታ እዛ ጋ ከቡዜ ጎን ሆኖ አሁን ቡዜ መጥታለች፣ አታሳፍሪያት ሮታ ቡዜ ማለት የአብርሽ እንደዚህ ታላቅ እህት ናት። ውሳ ማለት እናትም ታላቅ እህት እናትም እህትም ናት ብሎ ሩታን ማረጋጋት ነበረበት። እዛ ጋር ሄዶ ብጥብጥ አወጣ። የዛሬው እንደውም በቡዜ ትስተካከል ነበር ማለት ነ ልትስተካከልም ትችል ነበር። ይሄንን መወሰኝ የለብኝም ራሴ ማለት ነው። በቀዬ አቤል የምትሉት እንደ ሰው ሆኖ ሴጣን ሆኖ ነው የሄደው ከነሱ ጋር ማለት ነው። ጥሩ አይደለም። መነሻውን ብላለች። ሰው የላትም እያልከ ነበር። ሰው አላት ለማለት ነው። አሁን ዛሬም ሩታ የተናገረችው ማለት ነው። ትክክል። ባለፈው ሰው የላትም ብሏል። አላልኩም። አላለም። ህዝቡ፣ በህዝቡ ፊት። እኛም እኮ እኔም ባቅሜ ሰምቼ ያለ እንኳን የነገሯ ባለቤት ቀርታ፣ ሩታ ቀርታ፣ እኔ የማይመለከተኝ የሩታ ነገር እኔ ራሴ ሰምቼዋለሁ። ለሩታ ቤተሰብ የላትም ያለ እኔ ራሴ ነው። በጣም እየደነገጥኩት ማለት ነው። እኔ በሩታ ቦታ ብሆን እንደዚህ ንክሳርጌ ነበር የሚተፋው ቤተሰብ የላትም ያለኝ። በዛፍም አልተቆጠርኩም፣ አልተቀነጠስኩም፣ በድንጋይም አልተፈለጥኩም። በሰው ነው የእናቴን በኩል ሰው ይኖራል በአባቴን በኩል ሰው ይኖራል ማለት ነው። ሰው ሆኖ ደግሞ በሰው ነው የሚፈጠረው አይደል፣ እንደ በድንጋይ አይፈጠረው ያ ቤተሰብ የግድ መኖር አለበት። አባት የአባት ቤተሰብ መኖር አለበት። የእናት ቤተሰብ መኖር አለበት። ይሄ ሁሉ ቤተሰብ ያለ ለሩታ ቤተሰብ የላትም ብቻዋ ናት ብሏል ብሏል። ለምን ይደብቃል? አሁን አላልኩም ብሎ ደብቋል። ስለዚህ መነሻው ያጠፋህ አንቴነክ አቤል፣ አሁንም ያጠፋ እሱ ነው። በቃ መታረቃቸው አይፈልጉም። አቤል አበድን መታረቃቸው አይፈልግም። ቢፈልግ ኖሮ ይሄ ነገር መጠን መጀመሪያ ማለት ነው ውሰደኝ ብሎታል። አብረሽ ሩታ ያለችበት ውሰደኝ። እኔ ከወሰትኩ ነገር እንደሚፈጠር አውቃለሁ ብሏል። ትላንትም ደግሞ ትላንት አይደለምተ ትላንት ወዳ ነው ነገር ይፈጠራል ብዬህ ነበር፣ ለዛ ነው ብሏል። እኔ ጨርሻለሁ። ሚያወራ ብዙ ነገር ነበረኝ ሰዓት የለምኝም ቸው